የሉል እናት መታለች። የሉል እናት እንደሞተች የሚያቀው ተፈሪ ቤተሰቦቿ እንደሞተች እንደነገሩት እንዳረዱት በመኪና አደጋ ነበረ፣ ግን ደግሞ ከስንት ዓመት በኋላ አለው ብላ መታለች። የማይታመን ነገር ነው። ሰው ከሞተበት ይመጣል እንዴ ብሏል እሱም። እና ሙድ ቤተሰቦቼ የተፈሪ ባለቤት መታለች። በጠዋት ተነስቶ ፀደይን ይቅርታ ለመጠየቅ ወደ ኪችን ይሄዳል። ፀደይም ቁርስ እያዘጋጀች ነበረ። በዛን ሰዓት ፀደይ ደናደርሽ እግዚአብሔርን መስገን ጋሼ ካለችን በኋላ ፀደይ፣ ይቅርታ ትናንትና በስተት ነው ከአንቺ ላይ እጅን ያነሳሁት፣ በጣም ይቅርታ ይላታል። እሷም አረ ችግር የለውም ጋሼ፣ የኔም ጥፋት ነው፣ ጠይቅ ያስፈቅጅ መውጣት ነበረብኝ እንደ ሲሄድ መናገር ነበረብኝ። ስለዚህ ምንም ችግር የለውም፣ ለሁለተኛ አይለመደኝም። ሰውጣ ተናግር ይወጣለው አለችው። እሱም አዎ ፀደይ፣ ቢሆንም ግን እጄን አንቺ ላይ ማንሳት አልነበረብኝም። እናም ይቅርታ አድርጊልኝ አደራሽን ሲል ችግር የለውም ጋሽ፣ እኔ አልተቀየምኩኝም። የወንድ ቤተሰብ እንደ ልጅ ስላየውሽ ነው ይልና እሱም በሺ በቃቸው ሰላማዊ ብሎ ሊወጣ ሲል ጋሽ፣ ቁርስ ደርሷል፣ በልተ ሄድ ስትለው አይ ጧትጧት ብዙ ምግብ መብላት አልፈልግም፣ ስለዚህ እዛው እበላለሁ ስራ ቦታ ይላትና እሱም ተነስቶ ይሄዳል። በዛን መሀል ልክ በር ከፍቶ ሲወጣ የሉል እናት ነኝ ያለችኋ በር እያንኳኳች ፊት ለፊት ይገናኛሉ። ማየት ማመን አልቻለም፣ ራሱም ደነገጠ። በድንጋጤ በሩን እንደከፈተው ነበር የቆመው። እንዴ ተፈሪ ደህና ነህ ብላ አቅፋ ልስመው ስትል እሱ ወደ ኋላ ሸሻት። ቆይ አልገባኝም፣ ምን እያደረግሽ ነው? ማነሽ? ምንድንሽ? ከየት ነው የሚል ጥያቄ ነበረ ከውስጡ የሚወጣው። እናም ግራ ተገብቶ መናገርም አልቻለም። ተፈሪ ምን ሁነ ነው እንዴ? ተረጋጋ። ምን ሁነ ነው የሉል እናት ነኝ ስትለው እኮ የሞተ ሰው ይመጣል እንዴ? ከየት መጣሽ? እንዴት ሴላት ወደ ኋላ እየሸሸ ነበረ እሷ ልትቀርበው ስትል እሷ ወደ ኋላ እየሸሸ ቆይ ምንድ ነው አልገባኝም፣ እንዳትቀርቢኝ ይላትና እሷም ስለደነገጠች ስልክ ቁጥሯን ጽፋ በብጣሽ ወረቀት ተፈሪ በዚህ ስልክ ደውልልኝ ስትረጋጋ ብላው ጥላው ትሄዳለች። ተፈሪም ተመልሶ ወደ ቤት ይገባና በጣም ደንግጦ ስለነበር እንደ ገባ ሳሎን ሶፋ ላይ ቁጭ ይላል። እንዴ ምን ሆነ ነው ተፈሪ፣ ምን ነው የኔ ውድ ብላ ፋንቱም ስትጠይቀው አይ ምንም አለው። ከመስሪያ ቤት አንዱ ጓደኛችን ሞተ ተብሎ ተነግሮኝ ነው ለዛሬ ደነገጥኩት ይላታል። እንዴ ያው ሰው አይደለ መቼም፣ እንደዚሁ እንደቆምን አንቀርም፣ ሁላችንም ነገ ጧት እኮ ሟችነን የሚያቀው ነው ስትለው አይ አታውቂውም ይላታል። እናም በቃ አይዞህ የኔ ውድ ተረጋጋ አይዞህ። ጸዴ ባክሽ ውሃ አምጪልኝ ይላትና ጸዴ ውሃ ለማምጣት ወደ ኪችን ስትሄድ እሱ በጣም ደንግጦ ስለነበር እናት አይደለችም በህልሜ ነው ወይስ በእውኔ ነው እያለ ግራ ተጋብቷል። ቆይ ግን አልገባኝም እየሞተ ሰው ይመጣል እንዴ ሲል ለፋንቱ ይጠይቃታል ማለት አልገባኝም ምንድን ነው ያው እንግዲህ ይመጣ ይሆናል አለችው እሷም ግራ ቢገባት ይመጣል እንዴ ብሎ ድጋሚ ስጠይቃት አረ እንደሆነ የምን አውቃለሁ ተፈሪ እኔ እኮ ግራ ገብቶ ነው በቃ ለማንኛውም አንተ ተረጋጋ ትለው እና እሱን ካረጋጋችሁ በኋላ ለማንኛውም እኔ ወደ መኝታ ቤት ልሂድ ማንም ሰው እንዳይረብሸኝ ማረፍ እፈልጋለሁ ልና ወደ መኝታ ቤት ከገባ በኋላ በሩን ዘግቶ እያለቀሰ ነበር ከየት ነው የመጣችሁ ሞታለች የተባለችዋ ሴትዮ እንዴት ልትመጣች አለች በሚል ግራ ተጋብቷል ምንም የሚያውቀው ነገር የለም ቤተሰቦች የውሸት መርዶ ነበር ያረዱት በዛን መሀል ሉል እና ፀደይ ውጭ ነበሩ። ልብስ እያጠበች ነበር። እሺ ፀደይ ቆይ ግን አንቺ ልጅ ምን እየተካሄዱ ነው? ምን እየሆንሽ ነው እንደዚህ? ወ ትናንትና ለምንድን ነው እየት ነው ሂደት አመሸሽ ውስጥ ሲላት ሉል ነገርኩሽ አይደለም እንዴ ቤተ ክርስቲያን ልጄ ነው ካልኩ፣ ቤተ ክርስቲያንም አይደለም የሄድሽው ጠዋት። እንደዛ የተበጣጠሰ ልብስ፣ ሜካፕ፣ ፀጉርሽን አጨብርረሽ ምናምን የሆነ በቃ የለየልሽ ዕብድ መስለሽ ነበር እኮ ሲላት፣ አዋቃለሁኝ መስሎ የነበረ ግን ደግሞ ያው እንደምታውቀው ነው ትለዋለች። እሺ ለማንኛውም አይዞሽ ተረጋጊ እና እስኪ የተፈጠረውን ነገር ንገሪኝ ሳትፈሪ፣ ሲላት በአጋጣሚ ስልኳ ይጮኋል። ስልኳን ዞር ብላ ስታየው ይኸው ያፈቀራት ልጅ ነበረ። ለማንሳትም ግራ ገባ ደነገጠች። እና አንሹ ችግር የለውም ምን ሊሄር ነው ሲላት፣ አይ በኋላ በኋላ አወራዋለሁ እኔ እራሴ በኋላ ስራዬን ስጨርስ እደውላለሁ ትልና ለማንኛውም፣ ቆይ ኋላ አምጣ ብላ ተነስታ ጥላው ትሄዳለች። እሷ ውሀ ልታመጣ ስትሄድ በድጋሚ ስልኩ ይጮኋል። ስልኩ ሲጮህ ግን ልዑል ነበር አንስቶ ያናገረው። አላናገረውም፣ ዝም ብሎ አዳመጠው እና ማንነቱን ሴት ነገር ስሙን ማን እንደሆነ ያዳምጥና ልዑልም ስልኩን ይዘጋል። በጣም ተናድቶ ስለነበረ እሱም ሞቶ ይሄዳል። ወጥቶ የሄደው ግን ከእሱ ጋር ነበር። እየጠበቃት እንደሆነ ነበር ያወራው በዛን መሀል ሉል የሄድና ቆይ አንተ ግን ለምንድን ነው ልጅቷን እያስቸገርካት እያለኸው ምንድን ነው ሲለው፣ እኮ እኔ ምን አደረግኩኝ ደግሞ ምንድን ነው እኔ እና እሷ ተፈላልግን ተዋደን ያደረግነው ነገር ነው አንተ ምን አገባክ ሲል እሱም ከሉል ጋር ይነጋገራል። ሉልም እጅግ በጣም ተናዶ ስለነበር ልጅቷን ተዋት ትኖርበት ሲለው፣ ይውልህ የምታፈቅራት ከሆነ ንገረኝ እንድተውልህ አይ ካልክ ደግሞ እኛን ተሆን በቃ ሲል ያም ይናገራል። ሉልን በጣም ተናዶ ስለነበር እንደውም ይልህ ከዚህ በኋላ ከፀደይ ፊት እንዳትደርስ ነግር ያሃለው በስልኳም እንዳትደውል ይልና እንደ በቃልችን ይመታውና ጥሎት ይሄዳል። በዛን መሀል የሉል እናት ለተፈሪ ትደውልለትና እንዲገናኙና እንዲያወሩ ትነግረዋለች። እና ልጇን ማየት እንደምትፈልግ ከሱ የራቀችበትን ምክንያት መናገር እንደምትፈልግ የራቀችበት ምክንያትም ደግሞ በፊት በድህነት እየተቆራመዱ ስለነበር ራቡ ችግሩ ሲጸናባት፣ ውጭ የምታወራው አንድ ዜጋ ነበረ። እናም ከሱ ጋር ተነጋግራ ስለነበር የሆነ ጊዜ ላይ መገናኘት እንዳለባቸውና ሊያገባት እንደሆነ ይነግራታል። በዛ መሀል ነበር ከቤት ወታ ጠፍታ ሰንብታ፣ ከሱ ጋር እንደማይፈታት ስለምታውቅ ሞታለች ብላችሁ መርዶ አርዱት ትላችኋለች። ተፈሪም መርዶውን ሲነገሩ አምኖ ተቀበለ ሞታለች ብሎ ሉልምናት ሙታለች ነው የሚለው።